ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች በእያላችሁበት ሰላማችሁ ብዛ። ዛሬ የጀላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተለያዩ የእንስሳት ስሞች የጀላችሁ መጥቻለሁ። እነዚህን የእንስሳት ስሞች በቃላት ደረጃ የምናያቸው ይሆናል ማለት ነው። እነዚህን አብረን በጋራ እያነበብንን እናንተም በዚሁ አጋጣሚ የእንስሳት ስሞችን ታውቃላችሁ። በዚህ ላይም ደግሞ ቃላት እንዴት ማንበብ እና መጻፍ እንደሚችሉ በዚህ ላይ እያየን የምንሄድ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቻናሉን ላይክ እና ሸር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሆኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ ዛሬ ይዤላችሁ የመጣሁት የተለያዩ የእንስሳት ስሞችን ነው ማለት ነው። የቤት ሆነ የዱር እንስሳት ስሞችን የተለያዩ ስሞችን ይዤላችሁ መጥቻለሁ። እነዚህን አብረን በጋራ እያነበብን የምንለማመድ ይሆናል ማለት ነው። አብራችሁ እስከ መጨረሻው ከእኔ ጋር ቆዩ። አሁን ቀጥታ አብረን እያነበብን እንሂድ። ኦኬ፣ የመጀመሪያው ከዚህ ላይ ምን ይላል? አ ን በሳ አንበሳ ይላል። አንበሳ የሚለውን ስናይ ከአ ቤተሰቦች የመጀመሪያ ፊደል ነው። ን ከነቤተሰቦች ስድስተኛ ፊደል፣ በ ከበ ቤተሰቦች የመጀመሪያ ፊደል፣ ሳ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ሥርዓት ባለው መልኩ ደርደረ ስናንባቸው አ ን በሳ አንበሳ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚያ የሚላል ነብር ነብር ይላል። ነብር የሚለውን ስናይ ለማለት ከነቤተሰቦች የመጀመሪያ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል ር ከቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ልደረስናንባቸው ነብር ነብር የሚለውን ቃል እናገኛለን። ጣጣ ደግሞ ከዚያ የሚላለ ድኩላ ድኩላ ይላል። ድኩላ የሚለው ስናይ ድ ማለት ከቤተሰቦች ስድስተኛ ፊደል ነው። ኩ ከቤተሰቦች ሁለተኛ ፊደል ላ ከቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ልደረስናንባቸው ድኩላ ድኩላ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ፍየል፣ ፍየል ይላል። ፍየል የሚለውን ስናይ ፌ ማለት ከፈ ቤተሰቦች ስድስተኛ ፊደል ነው። የ ከቤተሰቦች የመጀመሪያ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደደረ ስናነባቸው ፍየል፣ ፍየል የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ይላል? ቀበሮ፣ ቀበሮ ይላል። ቀበሮ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ከቤተሰቦች የመጀመር የመጀመሪያ ፊደል ሮ ከቤተሰቦች የመጨረሻ ፊደል እነዚህም ፊደላቶች ስርዓት ባለው መደደረት ናልባቸው ቀበሮ ቀበሮ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምን ይላል? በሬ በሬ ይላል። እነዚህም ፊደላቶች ስርዓት ባለው መደደረት ናልባቸው በሬ በሬ የሚለውን ቃል ማግኘት እንችላለን ማለት ነው። ከዚህ ላይ ደግሞ ምን ይላል? ዋልያ ዋልያ ይላል። ዋልያ የምለው ስና ዋማለ ከቢ ቤተሰቦች አራተኛ ፊደል ነው። ልከ ቤተሰቦች ስድስተኛ ፊደል፣ ያ ከየ ቤተሰቦች አራተኛ ፊደል። እነዚህም ፌደራቶች ስርዓት ባለው ባህር ደርደረስ ስናነባቸው ዋልያ ዋልያ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚያ ሚዳን ቀጭኔ ቀጭኔ ይላል። ቀጭኔ የምለው ስና ከማለ ከቀ ቤተሰቦች የመጀመሪያ ፊደል ነው። ጭ ከጨ ቤተሰቦች ስድስተኛ ፊደል፣ ኔ ከነ ቤተሰቦች አምስተኛ ፊደል። እነዚህም ፌደራቶች ስርዓት ባለው ባህር ደርደረስ ስናነባቸው ቀጭኔ ቀጭኔ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ የሚላል አዞ አዞ ይላል። አዞ የሚለው ስና የአማራ አካባቢ ቤተሰቦች የመጀመሪያ ፊደል ነው። ዞ ከዚህ ቤተሰቦች የመጨረሻ ፊደል እነዚህም ፊደላታዎች ስራ ተባሉ መርድ እናንባቸው አዞ አዞ የሚለውን ቃል እናገኛለን። ቀጣይ ከዚህ የሚላል ድመት ድመት ይላል። ድመት የሚለው ስና ድማለ ከቤተሰቦች ስድስተኛ ፊደል ነው። መከሚ ቤተሰቦች የመጀመሪያ ፊደል ትከተ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለ መፍደር ድረስ እናንባቸው ድመት፣ ድመት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ የሚላል ኒያላ፣ ላ ኒያላ የሚለው ስና ኒማ ለ ከለቤተሰቡ ሶስተኛ ፊደል ነው። ያ ከቤተሰቦች አራተኛ ፊደል። ላ ከለቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለ መፍደር ድረስ እናንባቸው ኒያላ፣ ኒያላ የሚለውን ቃል ማግኘት እንችላለን ማለት ነው። ከዚህ ላይ የሚላል አሳማ አሳማ ይላል። አሳማ የሚለውን ስናይ አማለካ ቤተሰቦች የመጀመሪያ ፊደል ነው። ሳከስ ቤተሰቦች አራተኛ ፊደል፣ ማከም ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስራ ተባለው መሆ ደርስናንባቸው አሳማ አሳማ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የሚላል ተኩላ ተኩላ ይላል። ተኩላ የሚለውን ስናይ ተማለከተ ቤተሰቦች የመጀመሪያ ፊደል ነው። ኩሀከ ቤተሰቦች ሁለተኛ ፊደል ነው። ላከ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስራ ተባለው መሆ ደርስናንባቸው ተኩላ ተኩላ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ላም ላም ይላል። ላም የሚለውን ስናይ ላ ማለት የለ ቤተሰቦች አራተኛ ፊደል ነው። ም ማለት የመ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ሥራ ተባለው እንደደረስናልባቸው ላም ላም የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ድመት ድመት ይላል። ድመት የሚለውን ስናይ ድ ማለት የደ ቤተሰቦች ስድስተኛ ፊደል ነው። መ ማለት የመ ቤተሰቦች የመጀመሪያ ፊደል ት ማለት የተ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መደርደር ስናንባቸው ድመት ድመት የሚለውን ቃል ማግኘት እንችላለን ማለት ነው ቀጣይ ላይ ከዚህ ላይ ምን ይላል ውሻ ውሻ ይላል ውሻ የሚለውን ስናይ ው ማለት ከወ ቤተሰቦች ስድስተኛ ፊደል ነው ሻ ከሸ ቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስርዓት ባለው መደርደር ስናንባቸው ውሻ ውሻ የሚለውን ቃል እናገኛለን ቀጣይ ከዚህ ላይ ምን ይላል ዝሆን ዝሆን ይላል። ዝሆን የሚለውን ስናይ ዝ ማለት ከዚ ቤተሰቦች ስድስተኛ ፊደል ነው። ሆ ከሃ ቤተሰቦች የመጨረሻ ፊደል ነው። ንከን የቤተሰቦች ስድስተኛ ፊደል። እነዚህን ፊደላት ስራ ስርዓት ባለው እናንባቸው። ዝሆን ዝሆን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለሚላል ጉማሬ ጉማሬ ይላል። ጉማሬ የሚለውን ስናይ ጉማ ከገ ቤተሰቦች ሁለተኛ ፊደል ነው። ማ ከቤተሰቦች አራተኛ ፊደል። ሬ ከደ ቤተሰቦች አምስተኛ ፊደል እነዚህን ፊደላት ወስ ስራ ተባለ ድረስ እናንባቸው ጎማሬ ጎማሬ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ ያደርጋችሁ እያነበባችሁ መለማመድ ይጠበቅባቸዋል ማለት ነው። እነዚህ የተለያዩ የእንስሳት ስሞች ናቸው። እነዚህንን በደንብ አድርጋችሁ ካነበባችሁ በኋላ ደግሞ እየጻፋችሁ መለማመድ ይጠበቅባቸኋል። አብዛኛዎችን ታውቋቸዋላችሁ፣ ለእናንተ አዲስ አይደሉም። ነገር ግን መጻፍ ለምትፈልጉ ወይም ማንበብ ለምትፈልጉ እንደዚህ እያደርጋችሁ እያነበባችሁ እየጻፋችሁ መለማመድ ግዴታ ይሆናል ማለት ነው። ዛሬ ጅላቸው የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮው ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮዎች እስከምመለስ መልካም ጊዜ፣ ቸር ሰንብት።